አብዛኛውን ጊዜ በመገፋትና አይሆንም በመባል ውስጥ ታግለው የሚያሸንፉ ብዙ ጀግኖች አሉ። ከነዚህ መካከልም የቆዳዋ ቀለም ከጊዜያት በኋላ እየተቀየረ የመጣው እውቋ ጥቁር ሞዴል ዊኒ ሀርሎ፣ ባላት ድብን ያለ ጥቁር የቆዳ ቀለም በዓለም ድንቃ ድንቅ መዝገብ ላይ የተለየች ጥቁር ሴት በሚል ስሟ የሰፈረው ሱዳናዊቷ ሞዴል ኒያኪም ጋትዌች እና ባላት ሰማያዊ አይኖች እውቅናን ያገኘችው ጥቁሯ ሞዴል ጅሊሻ ናይትንጌል ይጠቀሳሉ። ታዲያ ሁሉንም የሚያመሳስላቸው በህይወታቸው የሆነ የእድሜያቸው ክፍል ላይ ባላቸው ከሌሎች ወጣ ያለ ተፈጥሮ አድሎና መገለል የደረሰባቸው ቢሆንም ከጊዜያት በኋላ የሚደርስባቸውን ጫና በማሸነፍ በአለም ደረጃ እውቅና መቀዳጀት ችሏል። በዚህ ቪዲዮ ላይም ከእነዚህ ታዋቂ እንስቶች በተጨማሪ ከሁለት ጥቁሮች የተወለደው ናይጄሪያው ልጅ ሙሉ በሙሉ ነጭ የቆዳ ቀለም ይዞ በመወለዱን በአንድ ወቅት በእስር ቤት ህይወቱን ሲያሳልፍ የነበረ አፍሪካዊ ወጣት ከእስር ቤት በኋላ ባለው ህይወቱ እውቁ ሞዴል የመሆኑ ዜና ጨምረን ልናሳያችሁ አዘጋጅተናል። የቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ እያልን ቪዲዮውን እስከ መጨረሻው እንድትመለከቱ ጋበዝ ናችሁ። አምስተኛ ዊኒ ሃርሎው በእውቋ ሞዴል ታይራ ባንክስ በኢንስታግራም ላይ የተገኘችው ይህች ያሁኗ በዓለም ላይ እውቅናን ያተረፈችው ሞዴል በ2014 በተካሄደው አሜሪካ ኔክስቶፕ ሞዴል ውድድር ላይ የመጨረሻዎቹ 14ቱ ተወዳዳሪዎች መካከል አንዷ ነበረች። በዚህ ውድድር ላይ የተሳተፈች ብቸኛዋ የካናዳ ሞዴልም ነች። ታዲያ በውድድሩ ላይ አሸናፊ ባትሆንም እስከ መጨረሻዎቹ 14 የፍጻሜ ተፋላሚዎች መካከል ስድስተኛ ሆና አጠናቃለች። ከዚህ በኋላ በስራዋ የተዋጣላትና ስኬታማ የሆነች ሞዴል መሆን ችላለች። ይህቺ እውቅ ሞዴል ዊኒ ሃርሎው የተወለደችው በጁላይ 27 1994 ካናዳ ቶሮንቶ ውስጥ በቻንቴል ብራውን ያንግ መንደር ውስጥ ሲሆን ከልጅነቷ ጀምሮ ባጋጠማት ቪቲሊጎ በተሰኘው የቆዳ ቀለም በሽታ ምክንያት በእኩዮቿና ባደገችበት ማህበረሰብ ጭቆናና ግፍ የደረሰባት ያደገች ሴት ነች። ታዲያ እድሜዋ አራት ዓመት ሲደርስ የቆዳዋ ቀለም ሙሉ በሙሉ ጥቁር መሆኑን ትቶ የተለየና ወጣ ያለ ቀለም ያስጀመረ ጀመረ። ይሄ በተለያዩ የሰውነት ክፍሏ ላይ ብቻ በተለያየ ቅርጽና ቅርጽ አልባ በሆነ መልኩ የቆዳዋ ቀለም መለወጡ አድሎና መገለል እንዲደርስባት ቢያደርግም፣ እሷ ግን ይህንን ልዩነቷን ከሰው በታች እንዲያደርጋት አልፈቀደችም። በዚህም ምክንያት አሁን ያላትን ጥንካሬና እውቅና ለማግኘት ችላለች። አሁን ላይ ዊኒ እውቅናን ያገኘች ዲዛይነር እና በአለም አቀፍ የመጽሔቶች ሽፋን ላይ ተመራጭ ሞዴል በመሆን በብዙሃኑ ዘንድ ተፈላጊነትን ያገኘች ሞዴል ሆናለች። እንደውም በ27 ዓመቷ በአለም አቀፍ የአሉና መገለል ስራዎች ላይ የሚሰራ ግዙፍ ድርጅት አምባሳደር መሆን የቻለች ታታሪ ሞዴል ነች። ከዚህም በተጨማሪ እንደ ሞዴልነቷ በተለያዩ የፋሽን ብራንዶች ላይ እንደ ዲዮር ፌንዲና ቪክቶሪያ ሲክሬት ላይ መስራት ችላለች። በዚህም በኢንተርቴንመንቱ ዘርፍ ፊቷ በብዙሃኑ ተከታታይ ዘንድ የሚታወቅና በኢንስታግራም ገጿ ላይ አስር ሚሊዮን ተከታዮች አላት ነች፣ ዊኒ ሃርሎ። በቅርቡም በፋሽን ዲዛይኑ ዘርፍና በኮስሞቲክስ ስራው ላይ በመሰማራት በመስራት ላይ ትገኛለች። ነገር ግን ዊኒ አሁን ያለችበት እውቅና ላይ ከመድረሷ በፊት በቪቲሊጎ በሽታ የቆዳ ቀለሙ የተለየ ማንም ሞዴል አይታ ስለማታውቅ በቶሮንቶ በሚገኙ በተለያዩ የሞዴሊንግ ኤጀንሲዎች በተደጋጋሚ ተቀባይነት በማጣቷና በጓደኞቿና የስራ ባልደረቦቿ ቀናነት ማነስ የተነሳ እውቅናን የምታገኝ ሞዴል እንደምትሆን ትጠራጠር ነበር። አንዳንዴም ክብርን የሚነኩ ስድቦችና መጠሪያ ስሞችን ከመጠቀምም አልፈው አካላዊ ጉዳት ሊያደርሱባት እንደሚሞክሩ ተናግራለች። በዚህም ምክንያት ያሳለፈችው የመገለልና በማህበረሰብ ውስጥ ቦታ ማጣት እጅግ በጣም አስቸጋሪ እንደሆነ ብታምንም፣ አሁን ላይ ግን በዚህ ልዩ መሆኗ ላይ ምንም የሚፈጥርባት ጫና እንደሌለና እንደውም በሞዴሊንግ ኢንዱስትሪ ላይ በራሷ ከለር የራሷን አሻራ ማሳረፍ እንደምትፈልግ ተናግራለች። እስካሁንም ባሳካ ቻቸው ስኬቶቿ በታይም መጽሔት ላይ በዓለም ላይ ካሉ ተጽዕኖ ፈጣሪዎች መካከል አንዷ መሆን ችላለች። አራተኛ ኤንማኪ ሁለት የናይጄሪያ ዜግነት ያላቸው ባለትዳሮች ሙሉ በሙሉ ጥቁር የቆዳ ቀለም ቢኖራቸውም ምክንያቱ በማይታወቅ ሁኔታ ነጭ የቆዳ ቀለም ያለው ልጅ ወለዱ። እነዚህ ቤንና ኤንጅላ በመባል የሚታወቁት ባለትዳሮች አለምን ባስገረመው ዜና ላይ ጥቁሮች ቢሆኑም ሚስት ኤንጅላ ግን የወለደችው ህፃን ሙሉ በሙሉ የቆዳው ቀለም ነጭ የሆነ ሰማያዊ አይኖችና የፀጉሩ ቀለም ቢጫ የሆነ ነው። ይህንን ዜና በመጀመሪያ የዘገበው የአሜሪካው ዘሰን ጋዜጣ ሲሆን በዘገባው ላይም በመጀመሪያ ባል ቤን ልጁን ሲያየው እንደደነገጠና የቆዳው ቀለም ነጭ መሆኑና የፀጉሩ ቢጫ ቀለም መያዝ ጥያቄ እንደፈጠረበት መናገሩን ይገልጻል። ታዲያ ቤን መኖሪያውን ከናይጄሪያ ወደ ደቡባዊ ለንደን ከቤተሰቦቹ ጋራ በመሆን የቀየረ ስደተኛ ሲሆን ባለቤቱ ኤንጅላም ከሌላ ነጭ ጋራ በድብቅ ወሲብ መፈጸሟን ሲወራ ሰምቶ ነበር። ነገር ግን ቤን በተደጋጋሚ ሚስቱን እንደማይጠራጠራትና ሙሉ በሙሉ የእሱ ልጅ መሆኑን እንደሚያምንና የቆዳውም ቀለም በጄኔቲክስ ችግር መሆኑን ይገልጻል። ይህች ኤን ማኬ የተሰኘችው ልጃቸው ምንም አይነት የአልቢኖ ተጠቂ ሳትሆን እንዲሁ በተፈጥሮ የሚያጋጥም የቆዳ ቀለም መያዟንና ዶክተሮች ባደረጉት የዲኤንኤ ምርመራ ላይም ቤንና ኤንጅላ የኤን ማኪ ወላጅ አባትና እናት መሆናቸውን አረጋግጠዋል። ከዚህም በተጨማሪ ባደረጉት ጠለቅ ያለ ምርመራ የኤን ማኪ አፈጣጠር በቤንም ሆነ በኤንጅላ የዘር ሀረግ ውስጥ ባሉ ነጮች አለመሆኑና በሁለቱም ወላጆች ውስጥ ነጭ የቆዳ ቀለም ያለው የዘር ሀረግ አለመኖሩንም አረጋግጠዋል። ታዲያ ይሄ አይነት የቆዳ ቀለም ሊከሰት የሚችለው በተለያዩ ጂኖች በሚመነጩት የሜላኒን መጠን ሲሆን ሰማያዊ አይንና ቢጫማ ፀጉር ደግሞ ምናልባትም በወላጅ ቤተሰብ ዘር ውስጥ ያለ ሊሆን እንደሚችል ዶክተሮቹ አምነዋል ታዲያ ይህንን አይነቱ የቆዳ ቀለም መለያየት በካሪቢያን አካባቢ በብዛት የሚታይ ቢሆንም በናይጄሪያ ግን እንደዚህ አይነቱ ሁኔታ ገጠመኝ ካልሆነ በስተቀር በፍጹም የማይከሰት ተአምር ነው እናንተስ ስለዚህች ልጅ አፈጣጠር ምን ታስባላችሁ ሀሳባችሁን በኮሜንት ላይ አስፍሩልን ሶስተኛ ኩዲያዳ ያውብ ይህች ውልደቷ ከሴኔጋል የሚጀምረው አፍሪካዊቷ ሞዴል ያላት ድብን ያለ ጥቁር የቆዳ ቀለም በብዙሀን ዘንድ ታዋቂነትን እንድታገኝ ምክንያት ሆናታል። ኩዲያ ዳዮፕ የተወለደችው በዲሴምበር 31 1996 ሲሆን በሰዎች ዘንድ የነበራት ተቀባይነት ያን ያክል አልነበረም። ይህም በሰዎች ዘንድ አለመፈለጓን ብዙም ቦታ ሳሰጠው በ17 ዓመቷ ወደ ሞዴሊንግ ስራው የተቀላቀለች ቢሆንም እውቅናን ያገኘችው ግን የተለያዩ የቆዳ ቀለም ያላቸው ሰዎች በሚሳተፉበት የቆዳ ቀለም ክብረ በዓል ላይ በተሳተፈች ጊዜ ነበር። በዚህ ክብረ በዓል ላይ ኩዲያ የብዙዎቹን ቀልብ ከመሳቧን በላይ ሕይወቷ ከፕሮግራሙ በኋላ ሙሉ በሙሉ ተቀይሯል። ታዲያ ኩዲያ ያሳለፈችው የልጅነት ህይወቷ ብዙ ውጣ ውረድ የነበረውና በብዙ ስድቦችና አድልዎች የተሞላ ነበር። ኩዲያ ባላት የቆዳ ቀለም የሚደርስባት መድሎ በሴኔጋልና በአብዛኛው የአፍሪካ ሀገራት ውስጥ የተለመደ ነው። በዚህ የቆዳ ቀለሟ ላይ በሚደርስባት ማሸማቀቆች የማትበገር በመሆን የበለጠ ጠንካራና የራሷን እምቅ ችሎታ እንድታወጣ ለማድረግ አስችሏታል። በ15 ዓመቷም ወደ ፈረንሳይ ፓሪስ በማቅናት ከፍተኛ የሆኑ የሞዴሊንግነት ጥያቄዎችን ማስተናገድ ችላለች። ቢሁንም አብዛኛውን ጊዜዋን የምታሳልፈው በትምህርቷ ላይ ስለነበረ ለቀረቡላት ጥያቄዎች ምላሽ ሳትሰጥ ቀርታለች። ታዲያ በ2016 ወደ ኒውዮርክ በማቅናት የኮሌጅ ትምህርቷን በመከታተል ላይ ሳለች በኢንስታግራም ገጿ ላይ በምትለቃቸው ፎቶዎቿ ዝነኛነትን እያገኘች መጥታለች። በዚህም የተከታዮቿ ቁጥር ከ300 ወደ 350 ሺ በአጭር ጊዜ ውስጥ ማደግ ችሏል። ታዲያ ኩዲያ በዓለም አቀፍ ደረጃ በተካሄደው የውበት ምንነት ምን እንደሆነ በሚያሳየው የተለያየ የቆዳ ቀለም ያላቸው ተሳታፊዎች በተሳተፉበት የንቅናቄ ፕሮግራም ላይ በመሳተፍ ከፍተኛ የሆነ እውቅናን ማግኘት ችላለች። በዚህም የምትነሳቸው ፎቶዎች እውቅናን ከማግኘታቸውን በተጨማሪ በዓለም ላይ ላሉ ለጥቁር ሴቶችም እንደ ምልክት መወሰድ ችላለች። ከዚህ ጊዜ ጀምሮ ኩዲያ በምትጠቀማቸው ፕላትፎርሞች ላይ ራስን መውደድንና ስለ ማግለል አስከፊነት በሰፊው ማስተማር ችላለች። ኩዲያ ዳዮፕ በ2017 በፈረንሳይ የኮስሞቲክስ እንቅስቃሴ ላይ በመታደብ የብራንድ አስተዋዋቂ መሆኑም ችላለች። ታዲያ ኩዲያ ከሞዴልነቱ በተጨማሪ ዘፋኝና በቆዳ ቀለም ላይና በማህበረሰባዊ መስተጋብሮች ላይ ሀሳቦቿን የምታስተላልፍ አክቲቪስትም ነች። በመጨረሻም ኩዲያ በፋሽን ኢንዱስትሪው ላይ ክብርና እውቅናን ከማትረፍም በተጨማሪ በቆዳ ቀለማቸው ምክንያት ለሚሸማቀቁ ወጣት ህጻናትና ለሴቶች ሞዴል መሆን የቻለች ጀግና ሴት ነች። ሁለተኛ ጅሊካ ናይት ጌል ከበርባዶስ ካሪቢያን የተገኘችው የ28 ዓመቷ አጅሊካ ናይትንጌል ዝነኛነትን ያተረፈችው ባላት ሰማያዊ አይኖች ነው። ይሄ በጥቁር ህዝቦች ላይ በአብዛኛው የማያጋጥመው የአይኖቿ ቀለም ከአባቷ የተወረሰና ሙሉ በሙሉ የተፈጥሮ መሆኑን ራሷ ጅሊካ ትናገራለች። ታዲያ ይሄ አይነቱ የአይን ቀለም በአክስቷም አይኖች ላይ አንዱ ጥቁር አንዱ ደግሞ ሰማያዊ ሆኖ የተፈጠረ ሲሆን አክስቷ ግን አብዛኛውን ጊዜ መነጽር እንደምትጠቀምና ራሷን ከሰዎች ግታ እንደምትደብቅ ገልጻለች። ይህ የተፈጥሮም ኢንተርቴንመንት ውስጥ በቀላሉ ዝናን እንድትቀዳጅና በአሁኑ ሰዓት በሞዴልነት እና በተዋናይነት ስራ እንድትሳተፍ አስችላቷል ነገር ግን አሁን ያለችበት ደረጃ ላይ ለመድረስ የተጓዘችው መንገድ እጅግ በጣም አድካሚ ና ባላትም ተፈጥሮ ብዙ ጊዜ በእኩዮቿ የሚሰነዘሩባት ስድቦችና አሽሙሮች ቅስምን የሚሰብሩና ከነዚህም መካከል ዩኒኮርን የሚሏትን እንደማትረሳው ትናገራለች ጅሊካ በዚህ ጊዜ ሁሉም ሰው እሷ ላይ እንደሚያፈጥባትና ያሳለፈችው ህይወት ከሲኦል እንደማይተናነስ ስትናገር ልብን በሚሰብር ቅላጼ ነው። ታዲያ ጅሊካ በ12 ዓመቷ ከሚደርስባት የእኩዮቿ አሽሙር ሽሽት ከታላላቆቿ ጀርባ የምትደበቅ ሲሆን፣ ይሄ ማንቋሸሹ ሃይስኩል ስትገባም ቀጥሎ ነበር። ታዲያ እናቷ አንድ ሴሚስተር ከዚህ ሁሉ ፈተና ከበዛበት የትምህርት ቤት ህይወት ፋታ እንድታገኝ እረፍት እንድትወስድ ፈቀዱላት። በዚህ ጊዜ 18 ዓመት የሞላት ጄሊካ ፍቅረኛዋ ስዊዘርላንድ በሚገኝ ድርጅት ውስጥ የስራ ዕድል በማግኘቱ እሱን ተከትላ ሄደች። ጀሊካም ፍቅረኛዋን ተከትላ ወደ አውሮፓ የሄደች ሲሆን በአውሮፓም የሞዴልነት ሙያ ላይ እንደምትሰራ እምነት ነበራት። በዚህም ፍላጎቷ ፎቶዎቿን ለሞዴሊንግ ቲቪ ውድድር በማስገባት በሚያስገርም ፍጥነት ውድድሩን ማሸነፍ ችላለች። ከዚህም በኋላ በርካታ የስራ እድሎች ቢደርሷትም እሷ ግን ወደ ፓሪስ በማቅናት የሞዴሊንግ ስራዋን ማሳደግ ችላለች። ታዲያ በአሁኑ ሰዓት ጅሊካ ናይትንጌል በወር ከ320 ዶላር እስከ 480 ዶላር ድረስ የተጣራ ገቢ የምታገኝ ሲሆን የገቢዋ አንዳንዴም ከወጪ ቀሪ ትርፉ በአመት 700 ዶላር ይደርሳል። ታዲያ ከስኮትስ ሞዴል ኤጀንሲ ጋራ በተፈራረመችው አዲስ ውል ደግሞ በሞዴሊንጉ ስራዋ በወር ከ115000 ዶላር እስከ 250000 ዶላር ድረስ ይከፈላታል። በዚህ ሁሉ ስኬት ውስጥ የምትገኘው ጅሊካ በአሁኑ ሰዓት በሆሊውድ ፊልሞች ላይ በተዋናይነት የወጠነችውን ህልሟን ለማሳካት በለንደን ትገኛለች። አንደኛ ሜኪ አላንቴላኪ በአፕሪል 2016 ከአሜሪካ ምዕራብ ካሮሊና የ20 ዓመቱ ወጣት ሜኪ አላንቴ ላኪ ከተፈቀደው የፍጥነት ወሰን በላይ ሲያሽከረክር እና በፈጸመው የስርቆት ወንጀል በፖሊስ ቁጥጥር ስር ውሎ ለእስር ተዳርጓል። ታዲያ ለሜኪ አላንቴ እስር ቤት የመጀመሪያው አልነበረም። ከዚህ በፊትም አምስት ጊዜ በስርቆት የመንግስት ተቋማትን ሰብሮ በመግባትና በሌሎች የወንጀል እንቅስቃሴዎች ላይ በመሳተፍ ለእስር ተዳርጓል። ነገር ግን ይህኛው እስሩ ከሌሎቹ የሚለየው በህይወቱ ላይ ከፍተኛ የሆነ ለውጥ ማስከተሉ ነበር። ለዚህም ምክንያቱ ደግሞ በመኪ አላንቴ የትዊተር ገጹ ላይ ፖስት ያደረጋቸው ፎቶዎች ነበሩ። እነዚህ ፎቶዎች ላይ የመኪ ጥቁር እና ሰማያዊ አይኖች በስፖርት ከዳበረው ሰውነቱ ጋራ በመሆን የብዙዎችን ቀልብ መግዛት ችሏል። ከነዚህ ፎቶዎች ቫይራል መሆን በኋላ ቁጥራቸው በርከት ያሉ የማስታወቂያና የፋሽን ሞዴሊንግ ስራዎችን ደርሰውታል። መኪ አላን ቴም በመጨረሻ ከሚቀርቡለት ጥያቄዎች መካከል ከክሌርስ ሞዴሊንግ ኤጀንሲ ጋራ ኦገስት ወር ላይ ኦፊሻሊ መፈራረም ችሏል። በመጨረሻም በዚህ ቪዲዮ ላይ ያስተምራሉ ብለን የመረጥ ናቸው። አፍሪካን ያስጠሩ ታዋቂ ሞዴሎችና ድንቅ ተፈጥሮዎች እነዚህ ነበሩ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ እያመሰገንን ሌሎች አስገራሚ ቪዲዮዎችን ለማየት ወደ ቻናላችን ጎራ ማለት ትችላላችሁ። ደህና ቆዩን።